በዜና መጽሄታችን፣ በመጨረሻም ሰዓቱ የስፖርት ነው። ከመረጃዎቹ ጋር ደግሞ ባልደረባዬ ሀና ማርያም መስፍን እዚህ ስቱዲዮ ትገኛለች። ሀና ማርያም፣ አየር ሰዓቱ ያንቺ ነው። አመሰግናለሁ። አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። በባህርዳር ዳር ከነማ ስፖርት ክለብ እንደ ክለብ በውስጡ ባቋቋማቸው ቡድኖች በርካታ አሰልጣኞችን ቀጥሮ እያሰራ ይገኛል። ክለቡ ከስፖርተኞች ባሻገር ለአሰልጣኞች ስራ በመፍጠርና ለወደፊት በሀገር ደረጃ ለሚጠቅሙ ተስፈኛ አሰልጣኞችን በማፍራት በኩል የራሱን አሻራ እየተወጣ መሆኑ ተገልጧል። ኪዳን ማርያም ዓለም ታዬ አድማሱ ይባላል። የባህር ዳር ከነማ ታዳጊ እግር ኳስ ተጫዋቾች አሰልጣኝ ነው። ወጣቱ አሰልጣኝ እንደሚለው እሱን ጨምሮ ሌሎች አሰልጣኞች ባህር ዳር ከነማ ባቋቋማቸው ቡድኖች በአሰልጣኝነት ሙያችን ተጠቃሚ እንድንሆን አድርጎናል ይላል። ፊት በፕሮጀክት ደረጃ ነበረ ስንሰራ የነበረ አሁን ክለቡ በየስድስቱም ክፍለ ከተማ አስራ ሁለት ዓመት ጀምሮ ሲይዝ እኛ ተጠቃሚ ነን። ልክ እንደ አሰልጣኝ አለም ታየ ሁሉ ባህር ዳር ከነማ በተለያዩ የስፖርት አይነቶች በውስጡ በመሰረታቸው ሀያ ቡድኖች በርካታ አሰልጣኞችን ቀጥሯል። በዚህም ቀላል የማይባል አሰልጣኞች ስራ እድልን ፈጥሯል ያሉት ደግሞ የክለቡ ስራ አስኪያጅ አቶ ልዑል ፍቃደ ናቸው። በአጠቃላይ በስፖርት ክለቡ ስም ሀያ ቡድኖች አሉ። ያ ማለት ሀያ አሰልጣኞች አሉ ማለት ነው። ትልልቅ ቡድኖች በፕሪሚየር ሊግ ደረጃ ያሉት የየራሳቸው ምክትል አሰልጣኞች ያሏቸው የበረኛ አሰልጣኞች ያሏቸው ኮቺንግ ስታፉ ሰፋ ያለ ነው። በወጣቶች በዩ 12 ሆነ 17 ደግሞ ዋና ዋና አሰልጣኞች ያሉበት ነው እና ከስራ እድል ፈጠራ ባሻገር ሰፋ ያሉ ስራዎች እየተሰሩ እንደሆነ ማሳየት ይቻላል። ባህር ዳር ከነማ ውስጥ ሲጀምር ሁለተኛ ደረጃ የኮችንግ ላይሰንስ ነው የነበረኝ ከዛ አልፎ ግን አሁን የካፍ ዲሲ ያልነው ወስደናል። አንም ደግሞ ቀጣይ ላይ የሚመጡ ኮርሶችን እንደሚሰጡነ ቃል ገብተውልናል። በክለቡ አመራሮች በኩል አቶ ሉላ የይዘው ባህር ዳር ከነማላ አሰልጣኞች ስራ ከመፍጠር ባሻገር አሰልጣኞች ሙያቸውን እንዲያጎለብቱ በማሰብ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር የስልጠና እድልን ክለባቸው መፍጠሩን አንስተዋል። በተለይ የዙ አንደር ቴዎል አንደር ፊፍቲን ያሉ አሰልጣኞች ልጆችን የመቅረጽ ሁኔታ ስለሆነ እነሱ መብቃት አለባቸው የሚል እሳቤ አለን። ለዚህም የኢትዮጵያ እግር ኳስ ፌዴሬሽን በባለፈው ጊዜ አዲስ የላይሰንሲንግ ስራ ሲጀምር ሁሉንም የእኛን አሰልጣኞች በዛ ስልጠና ውስጥ እንዲካተቱ የማድረጉ እድል ገጥሞን ያንን ስልጠና የተሳተፉበት ሁኔታ አለ። ይህ የአሰልጣኞችን አቅም የማሳደግ ተግባሩም ይቀጥላል ያሉት ዋና ስራ አስኪያጁ፣ በዚህ አመት የቀላቀልናቸው ስድስት ክፍለ ከተሞች ከሻዶ ቲም ጋር አዳዲስ አሰልጣኞችም በዚህ አመት የተቀላቀለዋሉ። የእነሱንም እንግዲህ አቅማቸውን ለማጎልበት ከሚመለከተው አካል ጋር ስልጠና እንዲያገኙ የማድረግ ስራ ያስፈልገናል እስፔሻሊ ከእግር ኳስ ፌዴሬሽን ጋር በትብብር የሚሰራ ስራ ይሆናል ብዬ አስባለሁኝ። የእነሱንም አቅም በመጠቀም ቀርበን እነሱም ስልጠናውን የሚያገኙበትን ሁኔታ ማስቀጠል ተገቢ። አሁን ላይ ክለቡ በአቋቋመው ቡድን በአሰልጣኝነት እየሰራ የሚገኘው ወጣቱ አሰልጣኝ አለም ታየ ነገ ደግሞ በሙያው የተሻለ ቦታ እንደሚደርስ ተስፋ አንሰንቋል። አገራችን ሊያሉ የሉም በሚባሉት መምህራን የካፍ ኤሊት መምህራኖች እየሰለጠንኩን ያለትኝና ከዚህ የበለጠም ደሞ በማገኘ የትምህርት ደረጃ ራሴን በሙያሻሽዬ በፕሪሚየር ደረጃ ባህርዳር ከነማንም ሆነ ወይም ሌላ ክለብ የማሰልጠን ፍላጎትም እቅድም ነው ያለኝ። ሌሎች ክለቦችም ለአሰልጣኞች የሚሰጡት ትኩረት ይበልጥ መጎልበት እንዳለበት ተመላክቷል። በምስራቅ ጎጃም ዞን በደርጀን ወረዳ ስፖርት ጽሕፈት ቤት አዘጋጅነት በስምንት ክለቦች መካከል የተካሄደው የበጋ ስፖርት ውድድር በጤቅ ቀበሌ ተካሂዶ ነበረ። በቦረቦር ቀበሌ የበላይ አሸናፊነትም ተጠናቋል። የቦጋ የበጋ ስፖርታዊ ውድድሩ ጤናው የተጠበቀ ዜጋ ከመፍጠር ባሻገር ወጣቶች አልባሌ ቦታ እንዳይውሉ የሚያግዝ መሆኑን የውድድሩ ተሳታፊ ስፖርተኞችም ተናግሯል። ተተኪ ስፖርተኞችን ለማፍራት የሜዳና የስፖርት ቁሳቁስ አስፈላጊ በመሆኑ የኳስ እጥረት እንዲፈታላቸውም የጠየቁት ተሳታፊዎቹ በስፖርቱ ዘንድ እየታዩ ያሉ ችግሮችን በመፍታት ኅብረተሰቡ ጊዜውን በስፖርት እንዲያሳልፍ በትኩረት ሊሰራ ይገባልም ብሏል። ከ800 በላይ ወጣቶችን በስምንት ክለቦች በማደራጀት በእግር ኳስ ቸውን የደጀን ወረዳ ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ አእምሮ ሱባለው ተናግሯል። ወጣቶች የሰላም ባለቤት በመሆን አልባላይ ቦታ እንዳይውሉ በስፖርት እንዲሳተፉ እየተደረገም ነው ብለዋል። በቀበሌዎች ዘንድ የሚስተዋለውን የስፖርት ማዘውተሪያ ችግር ለመፍታት ህብረተሰቡ ለስፖርቱ ልዩ ድጋፍ እንዲያደርግም ኃላፊው ጠይቀዋል። በውድድሩ ማጠቃለያ ለአሸናፊዎች የዋንጫ ለዳኞችና ለተሳታፊ ቡድኖች ደግሞ የምስጋና የምስክር ወረቀት ተበርክቶላቸዋል። መረጃውን ያደረሰን የደጀን ወረዳ የመንግስት ኮሚኒኬሽን ነው። በኢትዮጵያ ፕሪሚየር ሊግ ዛሬ ባህር ዳር ከነማ ከኢትዮጵያ ንግድ ባንክ የሚያደርጉ ጨዋታ ይጠብቃል። የ29ኛ ሳምንት ማስቀጠያ ሁለት መርሃ ግብሮች ዛሬ ሲከናወኑ ባህር ዳር ከነማና ኢትዮጵያ ንግድ ባንክ ደረጃቸውን ለማሻሻል እያሰቡም ወደ ሜዳ ይገባሉ። ባህር ዳር ከተማ ሁለተኛ ደረጃውን ከቡና ለመረከብ፣ ኢትዮጵያ ንግድ ባንክ ደግሞ ሁለት ደረጃዎችን ለማሻሻልም ይጫወታሉ። በሲዳማ ቡና አንድ ለባዶ ከተረቱ በኋላ ሶስት ተከታታይ ድሎችን በመቀሌ ሰባ እንደርታ ኢትዮ ኤሌክትሪክና መሪው ኢትዮጵያ ምድር ላይ ማስመዝገብ የቻሉት የጣና ሞገዶቹ ደረጃቸውን ከመረከብ ባሻገር ከፉክክሩ ውጭ ላለመሆን ይህንን መርሃ ግብር በድል መወጣት ይኖርባቸዋል። ባለፉት ሶስት ጨዋታዎች ከድል ጋር መገናኘት ያልቻሉት ኢትዮጵያ ንግድ ባንኮች በበኩላቸው ከፍ ደረጃቸውን ከፍ ለማለት እንደዚሁም ደግሞ የመጀመሪያ ዙር ጨዋታቸውን ለመቀልበስም ይጫወታሉ። የመጀመሪያ ዙር ጨዋታ በደጋረገ የግዛው ቡድን ባህር ዳር ከተማ ሶስት ለባዶ አሸናፊነት መጠናቀቁ ይታወሳል። በባህር ዳር ከተማ በኩል የቡድኑ ስብስብ አባላት በመልካም ጤንነት ላይ የሚገኙ ሲሆን ባሴሮ ኦማርና ፈቱ ዴንጀማል በጉዳት እንደዚሁም ደግሞ ካሌብ አማንኳና ተመስገን ተስፋዬ በቅጣት ምክንያት በኢትዮጵያ ንግድ ባንክ በኩል የማይሰለፉ ተጫዋቾች መሆናቸውን ር ኢትዮጵያ አስነብቧል። መቻል ከሰሁል ሽረ ሌላኛው ምሽት 12 ሰዓት ላይ የሚደረግ ጨዋታ ነው።